እኔ ከሰ ጋር ስለ ብሮንኪያል ተርሞፕላስቲ ልናገር ነኝ። ብሮንኪያል ተርሞፕላስቲ ብሮንኪ ማለት የመተንፈሻ ቱቦች ማለት ነው። ተርሞፕላስቲ ማለት ተርሞ ማለት ሙቀት ማለት ነው። ፕላስቲ ማለት የመተንፈሻ ቱቦችን መልክ ማስተካከል ማለት ነው። በሳንባ ውስጥ ያሉ የስትንፋስ መስመሮች እንደ ወደ ቀዛፍና ቅጠል ይመስላሉ። ስለዚህ በአስትማ ውስጥ እነዚህ ቱቦች ይህ ዲያሜትር ይሳነሳና፣ ስለዚህ ይህን ዲያሜትር እንደገና ለማድረግ እንደ ኢንሃሌር እና ኒቡላይዘር የሚሆኑ መድኃኒቶችን ትጠቀማለን። ነገር ግን አንዳንድ ጊዜ ይህ ቱቦ በጣም ትንሽ ይሆናል እና እንደዚያው ይቀራል እና ይህ በተደጋጋሚ ይጠበቅበታል። ስለዚህ ይህ እንዳይከሰት በረጅም ጊዜ የአስትማ ታካሚዎች ዘንድ በተለይም ያጋጠመው ሲጋራ የሚጨርሱ እና ኢንሃሌር ኔቡላይዘር የሚጠቀሙ ሲሆን፣ በተደጋጋሚ ወደ ሆስፒታል የሚመጡ ሲሆን፣ ወደ አስቸኳይ ክሊኒክ ይመጣሉ የመካኒካል እንቅስቃሴ ይቀበላሉ። በጣም ከባድ ያሉ ሰዎች የህክምና መንገዶችን ሁሉ ያጠነቀቁ እና የህይወት ትራት ወይም ተዋ በጣም ዝቅተኛ የሆነ ሰዎች እንደ ኢንዶስኮፒ የሆነ ብሮንኮስኮፒ የምናደርገው ብሮንኮስኮፒ እንደምንሰራ ብሮንኮስኮፒ እንሰራለን ወደ አፍንጫው ወደ ሳምባውና ወደ ሳምባው ውስጥ እንገባለን። ወደ ተለያዩ የሳምባ ክፍሎች የሚገቡ የማሞቂያ ኤለመንት ያላቸው ገመዶችን እናስቀምጣለን እና በጥቂት ደቂቃዎች ውስጥ ሳምባውን እንሞከዋለን። ስለዚህ በሙቀት ምክንያት የሚጠበቅ ትቦች እንዳይጠበቅ እንከላከላለን። አንድ ወይም ሁለት ቴንቶች በጥቂት ሳምንታት ውስጥ እና ከዚያ በላይ በጣም ከባድ የሆነ የብሮንኮስ አስትማ አይሆንም። በአስቸኳይ እና በአስቸኳይ ክሊኒክ ውስጥ መግባትን ጥቀህ። እና በመሰረታዊ መድኃኒቶች ላይ ብቻ ትሆናለን እና የህይወት ጥራትህ ወደ መገናኘት ይሻሻላል።